ሰላም ሰላም እንደናችሁ፣ እንቆቅልሾች ነን። ምን እንወቅላችሁ? እንግዲህ ከዋና ጽሕፈት ቤታችን ዛሬ ተከስተናል። ከመኪናችን በጣም በሚገርም ሁኔታ ትናንትና የሰራነው ቪዲዮ ላይ የጠየቅናችሁን ሁለት ነገሮች በሚገርም ፍጥነት ከስታችሁታል። ለዚህ እናመሰግናለን ብለናል። ዛሬ እንግዲህ ከተላከልን አንድ አንድ አራት ታሪኮች አሉ። ዛሬ አንደኛው ጋር እንደውላለን። ሪኩዌስት ላኪያችን እንግዲህ መቅዲ ትባላለች። መቅዲና አሁን ሁለተኛ እድል ለማሰጠት በጣም ቁርጠናል ቁርጠናል ለማወቅ ለምን ጎስት እንዳደረገ እንደ መነፈሳት ምንድን ያልኩት ላንት ነው ይበቃል። እንዴት እንደ ሊመነፈሳት እንደቻለ እናጣራለን። ሁለተኛ እድል ደግሞ ለማሰጠት የሞት ሽረት ትግል ነው እናደርጋለን። ዛሬ ሄሎ ሄሎ ሄሎ ሄሎ ይሰማል? እሺ መኪና ኦኬ። እኛ እንቆቅልሽ እንባላለን፣ የቲክቶክ ቻናል ነው የምንደውልልህ። ከቲክቶክ ቻናል ነው የምንደውልልህ። ምን የምንሰራው ፕሮግራም ሰከንዴት አፕዴትን ነው ለ ሰዎች ዴት ከወጡ በኋላ አሪፍ ከሄደ በኋላ ለሁለተኛ ጊዜ ሰውየው ማግኘት ካቃታቸው ለእኛ ይነግሩናል፣ እና እናጣራለን አብረን ለምን እንዳልተገናኙ እናጣራለን። እና መቅደስን ታስታውሳታለህ? ከዛሬ አንድ ሳምንት አካባቢ በፊት ዴት ወጥታችሁ ነበር መሰለኝ። መቅደስም ታስታውሳታለህ? ግን ማለት ያልገባኝ ነው ፕሮግራሙ አልገባኝ ነበር። ሪኩዌስቶችን እየተቀበልን ከፈርስት ዴት አሪፍ ያለፈ ነገር ሰከንድ ዴት ላይ ለምን እንዳልጣመ የምንጠይቅበት ቻናል ነው የሚሆነው። እና ከፍቃደኛ ከሆንክ ሰከንድ ዴት ለምን ጎስት እንዳረካት እንድትነግረን ነበር ማለት በመጀመሪያ ግን፣ ከሁሉም በፊት እንዴት ነበር የመጀመሪያው ዴታችሁ? አሪፍ አልፏል ብለህ ታስባለህ? ጥሩ ቆንጆ ነበረች። ጥሩ እየመጣልን ነው። ታዲያ አሁን ቆንጅዬ ልጅ ዴት ላይ ከወጣ በኋላ ሁለተኛ ጊዜ ማግኘት በጣም የተለመደ ነገር ነው፣ እንዲሁም ይበረታታ ነገር ነው እና ስለምን እንደዚህ ላለማድረግ ወሰንክ? ወንድማችን ሚካኤል፣ ያው እኛም ቪዲዮችን ላይ ፎቶችሁን አንለቅም፣ ፎቶ አይገኝም። ግን ደግሞ የራሷን ፍላጎት ስለሆነ ነገር ራሷ ነች ይሄንን ቮለንቴሪሊ የወሰደችው ሪስክ ነው። አዛ ነገርም ሰርታ ከሆነ እኛ ጋር መምጣት አልነበረባትም። ስለዚህ ምንም ችግር የለውም። ብትነግረን የተዋወቅነው በቴሌግራም ነበረ። እንደ ማንኛውም ወጣት ከዛ በጣም ፍላጅ ነበረች። አኒሜ ትወዳለች፣ ኔ ማኒ ወዳለሁ ብቻ፣ በጣም ቫይብ አድርገን ነበር ነው። ከዛ በኋላ እንገናኝ ተባለ። ከዛ ማይፌቪት ስፖርት ልሰድቅ ሰፈሪና አለችም የቤተክርስቲያን ልጅ ነች ማለት ነው ሆል ፓኬጅ ቆንጆ ነች ብሏል ቆንጆ ነች ብሏል ቤተክርስቲያን ትሄዳለች በጣም በጣም እሷ ነች ፌቨሪት ቦታውን ልትወስደው የፈለገችው እቺ ልጅ ከእጁ ማብለጥ አልነበረባትም ለምን ታዲያ ለምን ለምን አሁን እንደውም ኪሪየስ አረከን ለምን

ኦፍኮርስ፣ መቃብር ቦታ አለ። ቆይ ቆይ፣ መቃብር ቦታ አለ? እሺ፣ ያው መቃብሩ ጋር ደረሳችሁ፣ መቃብር ቦታ ነበራችሁ ነው ወይስ ከመቃብሩ አልፋችሁ አቋርጣችሁ ሄዳችሁ ከቤተ ክርስቲያን? ምን አልከኝ እሷ ላሳይክ ሽሙን ብለን ወሰደች። ኔቶትላይክ በመቃብር ቦታ አልፈን የሆነ የሆነ ሜዳ ምናምን ነበር። የጠበቁት ደህና መቃብሮቹ ባለፍን ነው። ከዛ የሆነ አንድ መቃብር ቦታ ጋ ቁጭ አስባለሽ፣ ና እዛ ጋ ቁጭ ብለን ሰንሲቱ ሲጋባ አየ። ይሄ ነው መመንፈስ ማለት። ለዚህ ነው መመንፈስ። ትክክለኛ መንፈስ መመንፈስ ነው። ግን ያው ሜዳ ቦታ እኮ ወስደዋለች ጀስት መቃብሮች ያሉበት እንጂ ሜዳ ነው። አሃ ኦኬ። ሶ ስናሳጠረው እና ሶ፣ አሁን ልታገኛት ያልፈለክበት ምክንያት ምንድነው? መቃብር መሄዱ ነው ቤተክርስቲያን መሆኑ ነው? አንተ ቤተክርስቲያን መሄድ ሳይመቸህም ነው ምን? ምክንያቱም እንደነገረችን ከሆነ ላይክ ቴክስቱ ላይ ምንድን ነው የሚለው፣ ቀጥታ ላይክ በሁለተኛው ቀን ቴክስት ልክለት ጎስት አረገኝ ነው ቀጥታ። ስለዚህ ሪዝንህን ነው ማወቅ የፈለገችው። አው እንዳልኩ እንዳልኩ ሁሉ ነገር አለ ምናምን ግን በቃ ኖ አንተ ከሆነ ቴክስት ያልፈል ያልመለስክላት ሶስቱ አይደለች፣ የሚጠፋችሁ እኮ። ገባኝ ገባኝ። በቃ በጣም የደበም ነበር ነው። ከዛ በኋላ ማለት የሆነ ማታው ነው ግን ከዛ በኋላ ሳስበው በጣም ጨናቂ ነው ነው ምናልባት ሰንሴቱ ቢሆንስ ፌቨራይቷም ምናልባት ሰንሴቱም ሊሆን ይችላል። ፌቨራይቷ ሰንሴት ለማየት ሰዎች ብዙ እርቀት ሊጓዙ ይችላሉ እና አሁን ቢ ሳይለንሱ አሪፍ ሊሆን ይችላል። ቦታ ቃ በሱ ላይ ደስ የሚል ነገር አለው አልክደም። ግን ያኔ በጣም ወደ ነበረ ቦታ ላይ ተቀምጦ ፎቶ ላ ተነስተ ነበር በጣም ይሄ ታሪክ ከምዕራፍ ወደ ምዕራፍ ብሄደ ነው። እሺ መቃብርጋ መቃብር ጋር ፎቶም ተነስታችኋል፣ የእኛ ጀግኖች። ስለዚህ አሁን ለማሳጠር ያክል ሜኪያችን አሁን እንግዲህ እሷ ይንን የላከችበት ምክንያት ቢሆን በእርግጠኝነት ቀጣይ ዴት ብትፈልግ ነው። አዎ እና ሁለተኛ ዴት እሷ ለመውጣት አንድ ላይ ለመውጣት ፈቃደኛ ከሆናችሁ የዛን ዴት ወጪያችሁን እኛ ነው የሚሸፍነው፣ የኛ ሾው ነው የሚሸፍነው። አንተ ፈቃደኛ ከሆነ፣ አዎ ፈቃደኛ ነው ወይ? ቆይ ቆይ፣ እሱኛው ጥያቄ ላይ ሳንደርስ በፊት ማይክ እየሰማህ ነው። አስበው፣ እቺ ልጅ ቆንጅዬ ልጅ ናት፣ የቤተ ክርስቲያን ልጅ ናት፣ ሰንሴት ትወዳለች በጣም አብ ማለት፣ ያን ያህል ክፉ ነገሩ አልታየኝም። እና እስቲ የሆነ ሰከንድ ቻንስ ሰታችሁት ብታዩት ምን ይመስላል? እኔ ነው ነው፣ አስብ በእርግጥ ነው አሏሽ ግን መሻሻል የሚችል ነገር ነው። ሁለተኛ መቃብር ቦታ ይዘህ አትሄድም በሚለው መንፈስ አስፈርቶት ነው። እን ከዛ እሱ አሁን። ስለዚህ እሷ ለምንድን ነው አብሮኝ ድጋሚ ሁለተኛ ጊዜ ዴት ሊወጣ ያልፈለገው ብላ ስትጠይቅ ምን ብለን እንገራት? በምን ምክንያት ነው እንበላት? ግን ትንሽ ነገር ነው። ከብዙ አሪፍ ነገሮች አንድ ነገር ነው የጎደለው። የመሞከር ፍላጎትክ ከአንድ እስከ በቱ ምን ያህል ሬት አርግልን ቢአአእ ሶ፣ በቃ አርባ ፐርሰንት ከሆነ ሰከንዴት የመሆን እድሉ የመሳካት እድሉም ዝቅተኛ ስለሆነ ለእኛም ወጪ ነው። አርባ ሰው እንትን ማለት ከባድ። ስለዚህ ሰው መልስክ ይሄ ነው። ይሄንን እናደርሰላታለን ለሷ ሆፕፉሊ በዚህ ክሎጀር ታገኛለች ብለን ተስፋ እናደርጋለን። ማየትም ማየቷም አይቀርም። ቲክቶክ ላይ ድምጽህን ትሰማዋለህ ያንተንም እ አንድ ጥያቄ ማርከስ ከሆነ ቀለኛ ነው መቅደስ እናዝናለን። ግልጽ ሆነ ስለነገርከን እናመሰግናለን በጣም

እንግዲህ እንደምታዩት ነው ይሄ ሰውዬ 40% እኛ ላይ እንዳቀውጡት በ40%፣ እኛ ማንንም ቤት አናስወጣም። ማንንም አዎ፣ በቂ አይደለም። እንግዲህ እንግዲህ ሰምታችሁታል። እንግዲህ እንግዲህ ልጁ ወዶሽ ነበር፣ ተመችተሹ ነበር ግን አይ ቲንክ ትንሽ ይስለት ግን ለመነፈሰሽ አ ለበጎ ነው። መድኃኒዓለም እንሂድ ነው ብለህ የመድኃኒዓለም ስራ ነው ብለህ እናልፋለን። አሪፍም ሳይድ አለው ተርኖፍም ግን የሆነበት ነገር በጣም ተርኖፍ ሆኖብኛል ብሏል። ምንም ማድረግ አንችልም። ግን what do you think እስቲ የናንተ ነገር ኮሜንት ላይ ያስቀምጡልን። እንቆቅልሽ እንወዳችኋለን። ላኩልን ቴሌግራማችን ላይ